ሰላም ጋይስ እኔ ዛሬ ጉዶንኩላችሁ እስቲ ማላ በሉኝ። ቤት በሞክነሳ ይሄ ትልቁ በማብራቱ ማለት ነው። ቤት እየጠረኩኝ ከሶፋ በላይ በኩል ነው ፊሹ መሰኪያው ማለት ነው የሚሰካው፣ እዛ ጋር ሰክቼ እኔ ቤት እየጠረኩኝ፣ ሴትዮዋ መታ ደግሞ ከታች ቁጭ ብላለች። እኔ አላወኩም። ከዛ እየጠረኩ እየጠረኩ ሄጄ እዛ መጨረሻ አካባቢ ሲደርስ ትንሽ ቦታ ቀራኝ፣ አልደርስም ሲለኝ ማለት ነው፣ ጎተትኩ ትንሽ ከዛ ትንሽ ሳብ ሳረጋው ለካ ፊሹ ከላይ ተነቅሎ የሴትዮዋን ጭንቅላቷን በሳት ማለት ነው። ከዛ ወይኔ ምንድነው ምንድነው አንቺ ምን ወረሽ ነው ብላ ጠራችን። እኔ ሲሰካው እዛ ጋር እሷ የለችም። ሁሌም ደግሞ እዛ ጋር ነው የሚሰካው። ከሰካውት በኋላ ነው መታ የተቀመጠችው። እና ከዛ በኋላ እኔ ሮጬ ሲመጣ ሴትዮዋ ጭንቅላቷን ይዛው እያለች ነው። ከዛ ምን ይሻላል አሻሽቻት ምናምን። ከዛ ሴትዮዋ ጭንቅላቷ አብጧል። አሁን ወደ ሐኪም ቤት ይዘናት እየሄድን ነው። ጠብቃ ጠብቃ እጇን ወስታ እያሸች ነው። ወደ ሐኪም ቤት ይዘናት እየሄድን ነው። ምን እንደሚፈጠር አላቅም ጋይስ፣ እስቲ ማላበሉኝ ምን ላድርግ፣ ምን ላድርግ? ምን እንደሚፈጠር ግራ ገብቶኛል። ይሄ ቦታ ይሻላት ይሁን። እኔ በቃ ምን እንደሚፈጠርም አላወኩም። አሁን ወደ ሐኪም ቤት ይዘናት እየሄድን ነው። ትንሽ ቀርቶናል፣ ልንደርስ ማለት ነው። እስቲ አንድ መፍትሄ ካገኘው ላካፍላችሁ ብዬ ነው። እስቲ መፍትሄ ካላችሁ ምን ላድርግላት? ለሴትዮዋ አብጧል። አሁን ጭንቅላትዋ ደም ቋጥሯል ይላችኋለሁ። ውዶቼ፣ ሰላሙን ልኝ። በያላችሁበት ሰላማችሁ ይብዛ።